ሰላም ጤና ይስጥልኝ። ወደ የተከበራቸው የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህዳር 17 ቀን 2018 ዓ ም የምሽት መዋለ ፋኖ ዜና እነሆ ጀምሯል። በቅድሚያ ዋና ዋና ዜናዎች እናስደምጣቸዋለን። የአገዛዙ ብልጽግና ጥምር ጦር የአርሶ አደሩን ሀብትና ንብረት ሲዘርፍ እንዳለ በፋኖ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምንዑስ እስከ ሰምኮር ኃይልማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ዘረፋ በተሰማራ አገዛዙ ብልጽግና ጥምር ጦር ላይ እርምጃ መውሰዱን የክፍለ ጦሩ አመራሮች አሳውቀዋል። በደብረ ኤልያስ ከተማ የበርካታ ዜጎች መኖሪያ ቤት እንዲፈርስ በአገዛዙ ብልጽግና በኩል መወሰኑና የከተማ ነዋሪዎች ቤት አልባ እንዲሆኑ መደረጉ በከተማዋ ህዝባዊ ቁጣን ቀስቅሷል። በዚሁ ቀጠና ፋኖ በአገዛዙ ጥምር ጦር ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቷል። አንድ የኮሎኔል ማዕረግ ያለው የአገዛዙ ሻለቅ አዛዥ ድል መደረጉን ፋኖ አስታውቅም። የፋሺስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ውስጥ እርምጃ ሲወሰድበት፣ የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች የድሮን ቅኝት ሲያደርግ ማሉ ተገልጿል። በችሎት ዘገባችን ደግሞ በፌዴራሉ ከፍተኛ ፍርድ ቤት ዳር 16 2018 የቀረቡ የፖለቲካና ህሊና እስረኞች የችሎት ውሎ መረጃ ወደ እናንተ እያደረስን ቆይታ እናደርጋለን። የተከበራችሁ አድማጭ ተመልካቾቻችን የግሎባል ፋኖ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሸር በማድረግ እየወዳጁን ወደ ዝርዝር መረጃዎቻችን አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወንዳለ ቢከስ ነኝ። የአገዛዙ ብልጽግና ጥምር ጦር የአርሶ አደሩን ሀብትና ንብረት ሲዘርፍ እንዳለ በፋኖ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ልደው በአማራ ቀጠና ሳምን ሰምኮር ከሰምኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ዘርፋ በተሰማረ የአገዛዙ ብልጽግና ጥምር ጦር ላይ እርምጃ መውሰዱን ክፍለ ጦሩ አስታውቋል። በከሰም ሀገር ማርያም ኮሮማሽ ቀጠና ሳልማን ቀበሌ የገባው የአገዛዙ ጥቆራጫውን በደብ ቡድን የአርሶ አደሩን ሀብትና ንብረት በመዝረፍ ላይ ያለ ነው። የኃይለማርያም ማሞ አናብስቶች ፈጥነው በመድረስ ቅጽበታዊ እርምጃ የወሰዱበት የአገዛዙ ጥምር ጦር ማርቅቤና ሌሎችንም የአርሶ አደሩን ሀብ ሀብትና ንብረት ዘርፎ ወደመጣበትም ተመልሷል። በተያዘ የኃይለ ማርያም ማሞ ክፍለ ጦር ሰላም ሰዎች ሻለቃ ከአውደ ውጊያ ጎን ለጎን የታድሶ ፕሮግራም ያደረጉ ሲሆን ከዚህ በፊት የነበሩ ክፍተቶችን በመገምገምና በማስተካከል የቀጣይ ስራ አቅጣጫዎችን በማስቀመጥ የታድሶ ፕሮግራሙ በተሳካ ሁኔታ ተጠናቋል። በፕሮግራሙ ስነ ስርዓት ላይ የኃይለ ማርያም ማሞ ክፍለጦር ምክትል ኦፕሬሽናል ኃላፊ ደፋሩ ተክለ ሚካኤል፣ የኃይለ ማርያም ማሞ ክፍለጦር የፖለቲካ ዘርፍ ኃላፊ መምህር ሄኖ ጌትዬና የኃይለ ማርያም ማሞ ክፍለጦር ዘመቻ መምሪያ ኃላፊ ዋሴ ማን ጉዳይ ተገኝተዋል። በተያዘ ዜና የማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙ ሰራዊትን በመደምሰስና ከ35 በላይ በማቁሰል ታላቅ ድል ተጎናጽፏል። የመረፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒልክ በግዙፉ ላስታ ጀነራል ሳምነው ጽጌ ኮርሰር የሚገኘው የማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ የአገዛዝ ጦር ሲደመሰስ የጠላት ኃይል 35 ቆስለኛውን ይዞ ወደመጣበት ትግራይ ውጭን ብሎ ፈርጥቷል። የብርሃኑ ጁል 12ኛ ክፍለ ጦር ሁለት ሬጅመንት የ65ኛ ክፍለ ጦር ሁለት ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምር ሶስትና አራት ድርቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኝን ሶስተኛ ሻለቃና የኮሩን ዘመቻ መምሪያ ኃላፊ አርበኛ ፋኖ ታዘበ ሻምበልና ስልጠና መምሪያ ኃላፊውን አርበኛ ፋኖ አምሳ አለቃ መልካሙ ገበየውን አፍናለሁ በሚል ቀቢጸ ተስፋ ወደ 01 ቀበሌ ምርሃነ ክርስቶስ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ሥላሴ ዳቢያና ሞራ ደብር ደፈጣ በመያዝ ህዳር 16 2018 ከንጋቱ 12 ሰዓት ተኩል እስከ አመሻሽ 12 ሰዓት ለሙሉ ቀን በተደረገ ትንቅንቅ ከ20 በላይ የጠላት ኃይል ሲደመሰስ ከ35 በላይ ቆስሏል። በዚያ ወደ ውጊያ ጠላት የማረጉ ተማረ ክፍለ ጦር ቃኝን ሶስተኛ ሻለቃና ከላይ የተጠቀሱ የኮራ አመራሮችን ለማፈናቀሎ የመጣ ቢሆንም ጠላት ባላሰበውና ባልጠበቀው ራሱ ታፍኖ የማረጉ ተማረ ክፍለ ጦር ቃኝና ሁሉንም ሻለቃዎች በማሳተፍ ጠላት በወገን ክንድ ሲቀጠቀጥሎ ወደ መጣበት ፈርጥጠዋል፣ ተብሏል። መዳረሻው ድልና ነፃነት የሆነ የአማራ ህዝብ ልና ተጋድሎ ተጠናክሮ ይቀጥላል ሲል የላስታጅራላ ሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ነው መረጃውን ያደረሰን። በደብረ ኤልያስ ከተማ የበርካታ ዜጎች መኖሪያ ቤት እንዲፈርስ ሀገር አፍራሹ የብልጽግና ስብስብ ውሳኔ አሳለፈ። በስት የፖለቲካ ትርክት ሰክሮ አማራን ከነሁለንተናው ማጥፋት ደፋ ቀናል የሚለው የኦህዴድ መር ስርዓት የሚያጎበድደው የአማራ ካድሬ ለምስር ወጥ እና ለርካሽ ስልጣን ሲል የገዛ ህዝቡን ለጨፈጫፊዎቹ በማመቻቸት እና የኩያውያንን አለማፍ ተፈጻሚ በማድረግ በአማራ ህዝብ ታሪክ የማይረሳው ግፍና መከራ እያደረሰ ይገኛል። ከእነዚህ መካከልም በእንቅርት ላይ ጆሮ ደግፍ እንዲሉ ሁለንተናዊ ልዕልናና ሀያልነትን አስተባብራ በኖረችው በ ደብረ ኤልያስ ከተማ የተወሸቀው ጸረ ህዝቡ የብልጽግና ስብስብ የሚገኝበታል። ከተማውን ከወረረበት ዕለት ጀምሮ በንጹሐን ላይ የመከራ ቀንበር ሲያወርድ የከረመው ጉዳይ ገዳይ ስብስብ ዛሬ ደግሞ ሌላ ጆሮን ጭው የሚያደርግ የጥፋት ዜናውን ለደብረ ኤልያስ ከተማ ነዋሪዎች አሰምቷል። ይህም በፋይል የመንገድ ተቋራጭ በሚሰራው ሀገር አቋራጭ መንገድ ምክንያት ቤታቸው ከሙዛ ጀምሮ እስከ አበሽ በግምት በ3 ኪሎ ሜትር ዝመት ላይ የሚገኙ ነዋሪዎች ያለምንም ካሳ ክፍያ ቤታቸውን እንዲነሳ ነው ዛቻ ዘል ማስጠንቀቅ የተሰጣቸው። በወቅቱ ከሶስት ዓመት በፊት ለባለቤቶች የካሳ ክፍያ ጸድቆላቸው በሚፈጸምበት ወቅት በፈነዳ የፋኗ ቢወት ስራው በመቋረጡ ምክንያት የካሳ ክፍያ የቀረ ሲሆን፣ ዛሬ ግን እንደ አዲስ ውሳኔዎች ተገልብጠው ያለምንም ካሳ አፍርሰው እንዲነሱ ተነግሯቸዋል። ቅሬታ ያቀረቡ የከተማ ነዋሪዎች አርፋችሁ ተቀመጡ፣ ምንም አይነት ቅሬታም ሆነ ጥያቄ ማቅረብ አይቻልም እንኳን ቤታቸው ይቅርና እናንተም የራሳቸው አይደላቸውም የማታርፉ ከሆነ እናንተንም እናፈርሳቸዋለን በማለት ነዋሪዎችን አንገታቸውን አስደፍተው መልሰዋቸዋል ተብሏል። የብልጽግናው ሌባ ስብስብ ይህንን የክህደት ተግባር የፈጸመው የተለመደ የዘረፋ ተግባሩን ለመፈጸም እንደሆነም ተገልጿል። በሌላ ዜና የብረኛው ቀስተ ደመና ሻለቃ ወረዳውን ሙሉ ለሙሉ ከተቆጣጠረበት ከሐምሌ 7 2015 ጀምሮ ለአንድ ዓመት ከስድስት ወር ያክል ራሳቸውን የወረዳ አመራር አድርገው በመሰየም ደብረ ማርቆስ ከተማ የተወሸቁ ሆዳም ባንዳዎች ዓለምን መምሪያ በአየር ላይ የተወራረደ ከዘጠኝ ሚሊየን ብር በላይ ተበልቶ በመገኘቱ ሁሉም የብልጽግና ካድሮች ከፍተኛ ጭንቀት ውስጥ ገብተው ሰንብተዋል። በባንዳዎች የተበላውን ገንዘብ ለማካካስ የካሳ ክፍያውን ወደ ራሳቸው ማዞር ካሳ ጸድቆላቸው፣ ነገር ግን የመንገድ ተቋራጭ ስራ በማቆሙ ምክንያት ክፍያ ያልተፈጸመላቸው የቤት ባለ ይዞታዎች የዓለምንም የካሳ ክፍያ ቤታቸውን አፍርሰው እንዲነሱ ዛቻ የተሞላበት መመሪያ አውርደዋል። ይህ ስብስብ አስቀድሞም የደብረ ኤልያስና ማቻከል ማቻክል ወረዳዎችን ለማገናኘት የደብ ወንዝ ሊሰራ ከታቀደው የድልድይ ማሰሪያ ገንዘብ በመቀበል ይህንን የዘረፋ ገንዘብ ለመሙላት አስቦ እንደነበርም መረጃዎች ደርሰውናል ሲል ኮሮ አስታውቋል። በዚህ ቀጠና ፋኖ በአገዛዙ ጥምር ጦር ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቷል። አንድ የኮሎኔል ማዕረግ ያለው የአገዛዙ ሻለቃ አዛዥ ድል መደረጉንም ፋኖ አስታውቋል። ለሳምንት በቆየው ላስጨራሻው ውጊያ ፋኖ ቅዳም ከተማን በአገዛዙ ወራሪ ሰራዊት ማስለቀቅ ችሏል። የማቻከል በላይ ዘለቀ ሻለቆችን ለማፈን አረመኔው አገዛዝ ሰራዊት በማሰባሰብ ጥቅምት 26/2018 ጀምሮ በከባድ መሳሪያ የታገዘ ጦርነት ለማድረግ ሞክሯል። የአፏባህ ቴዎድሮስ 199 ኮር 99 ክፍለ ጦር የበላይ ዘለቀ ሻለቆች ባደረጉት የመልሶ ማጥቃት ውጊያ የኮሎኔል ማዕረግነት ያለው ሻለቃ አዛዥ በመጨመር በርካታ የጠላት ኃይል ደምስሻለው ሲል ማስታውቋል። ቁስለኞቹን በሶስት ጭነት መኪናና በአንድ አምቡላንስ ማውጣቱንም ጭምር አክሎ ነው የገለጸው። በዚያ ወደ ውጊያ በላይ ዘለቀ ልጆችን መቋቋም ያቃተው ጡጥ ቆራጭና ምላስ ቆራጭ ሰራዊት ቅዳም ከተማን በመልቀቅ ወደ አማኑኤል ከተማ ተመልሷል። ከፍተኛ ምት ያስተናገደ የአርምና አገዛዝ የተደመሰሱ አባሎቹን በጅምላ ቀብሯቸው ወደ መጣበት ተመልሷል ተብሏል። ወደ ሌላኛው መረጃ ተሸጋገርን። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ውስጥ መገደሉ ተሰምቷል። የቆቦ ከተማ መረጃና ደህንነት የሆነው በፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነአጃቢዎቹ በስማቶቹ ጀግኖች በነአርበኛ አለሙ ገብሩ፣ በነአርበኛ ዋስ የከበደ፣ በነአርበኛ ፍሬው አለናና ሌሎች አርበኞች ልጆች በምስራቅ አማራ ኮር ሁለት ቃኝ አባሎቹ ወደማይቀረው ተሸኝቷል። ከአማራ ሕዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤ ከነአጃቢዎቹ ህዳር 17 2018 ሳምንት ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር ሁለት ቃኝ አባሎች እርምጃ ተወስዶበታል። በቀጣይም እርምጃው ተጠናክሮ ይቀጥላል ብሏል። የአገዛዙ ጥምር ጦር ኃይል ከስርዓቱ አገልጋይነት በመውጣት ፋኖን እየተቀላቀሉ መሆኑ ተገለጸ። የብልጽግና ሰራዊት የከዳና የኮበለለ ፋኖን መቀላቀሉን አጠናክሮ ቀጥሏል። የፋሽስቱ አገዛዝ ብልጽግና ሰራዊት ሰሜን ወሎ ዞን መርሳ ዙሪያ የሚንቀሳቀሰው 35ኛ ክፍለ ጦር ሶስት አባላቶች አገዛዙን በቃን በማለት ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮራንድ ባለሸርጡ ክፍለ ጦርን ተቀላቅሏል። አገዛዙን በአውደውጊያ ብቻ ሳይሆን በሁሉም ዘርፍ የማፍረሱ እና ከህዝባችን ጫንቃ ብሎም ከሀገራችን ለማስወገድና ለመደምሰስ የሚደረገው ተጋድለው የምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። ይህ በእንዲህ እንዳለ ከሲቪል ሰርቫንት ባለሙያዎች ጋር ውይይት ተካሂዷል። በአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 21ኛ ኮር 54ኛ ክፍለ ጦር በቢብኙ ወረዳ ከሚገኙ መምህራኖችና የግብርና ባለሙያዎች እንዲሁም ሌሎች መንግስት ሠራተኞች ጋር ሰፊ ውይይት ማካሄዱን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። በውይይቱ ለህዝብ አገልግሎት የሚሰጡ ማናቸውም የመንግስት ሰራተኞች ከየትኛውም የፖለቲካ እሳቤ እና አላማ ራሳቸውን ነጻ አድርገው እንዲሰሩ ሀሳብ ተነስቶ ሰፊ ውይይት ከተደረገበት በኋላ መግባባት ላይ ተደርሷል ብሏል። ኮሩ በህዝብ ግንኙነት ክፍሉ በኩል ባወጣው መረጃ የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች የድሮን ቅኝት ሲያደርግ ውሏል። ላለፉት ሁለት ዓመታት በአማራ ክልሉን አቀፍ ጦርነት የከፈተው የብልጽግናው አገዛዝ በፋኖ ከፍተኛ ምትን ሲያስተናግድ መክረሙ ይታወቃል። የእግረኛ ሰራዊቱን፣ የኮማንዶ ኃይሉን፣ ሜካናይዝዶና አየር ኃይሉን በመጠቀም በአማራ ህዝብ ላይ ጦርነት የከፈተው የብልጽግናው መንግስት የፋኖ ኃይሎችን ባሰበው ልክ ማሸነፍ አልቻለም። ሁሉንም አቅሙን ተጠቅመው ፋኖን ማሸነፍ ያቃተው የአገዛዙ ኃይል ታዲያ ከተባበሩት አረብ ኤምሬትስ ድጋፍ በተደረገለት ገንዘብ አጥፍቶ ጠፊ ድሮን ወደ ሀገር ውስጥ ማስገባቱም ተረጋግጧል። እነዚህ ድሮኖችን ለመጠቀም ዛሬ በአማራ ክልል የተለያዩ አካባቢዎች የድሮን ቅኝት ሲደረግ ውሏል። በሶስት ቦታዎች የድሮን ጣቢያ እየተከሉ አገዛዙ ዛሬ ሁሉም የድሮን ጣቢያዎች ስራ ላይ መዋላቸውን የውስጥ ምንጫዎች ከደብረ ዘይት የድሮን ስታፍ ማዕከል መረጃ አድርሰውናል። መነሻውን ከደብረ ዘይት ያደረጉ ሶስት ድሮኖች የሸዋ ቆላማ አካባቢዎችና የደቡብ ምዕራብ ወሎ አካባቢዎችን አሰሳ ሲያደርጉ መላቸውን የገለጹ ሲሆን ሌላኛው ደግሞ ከባህር ዳር መነሻውን ያደረጉ ሁለት ድሮኖች የምዕራብ ጎጃም እና ባህርዳር ዙሪያን እንዲሁም የጎንደርን አብዛኛውን ክፍል ያካለለ የድሮን አሰሳ አድርገዋል ብለዋል። አፋር ሰምራ መነሻውን ያደረጉ ሁለት ድሮኖች ደግሞ የትግራይን አፋርና እናም የአማራ ክልል አዋሳይ ቦታዎች ላይ ቅኝት ያደረጉ ሲሆን በራያ አካባቢ ተደጋጋሚ የድሮን ቅኝት የተደረገበት ቦታ ነው። በአፋርና ትግራይ አዋሳኝ አካባቢም ተደጋጋሚ የድሮን ቅኝት መደረጉን ነው ምንጮች ከዋናው መስሪያ ቤት ያደረሱን። የፋኖ አመራሮችን ኢላማ ያደረገው የድሮን አሰሳ በአዲስ ሊጀመር እንደሆነ ጨምሮ የገለጸልን ምንጫችን ሁሉም የፋኖ አመራሮች አስፈላጊውን ጥንቃቄ ማድረግ እንዳለባቸው ሀሳቡን አጋርቷል። የድሮን ጥቃቱ የሚፈጸመው በዘፈቀደ በመሆኑ ማህበረሰቡ በተቻለ መጠን ጥንቃቄ እንዲያደርግ ሲል የውስጥ ምንጫችን መልእክት አስተላልፏል። መተከል የማንቡክ ከተማ ሚልሻ ጽፈት ቤት ኃላፊ ደረጀ ለሚሳላ እርምጃ ተወሰደ። በአፋ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ በሰሩት ኦፕሬሽን መተከል ክፍለ ሀገር ፓዊ ወረዳ መንደር 34 ቀበሌ በሰሩት ኦፕሬሽን የአብዮን ብራስ ጠባቂ ሰራዊት አባላትን መግደል ሲቻል በርካቶችን ማቁሰል ተችሏል። እንዲሁም በዛሬ ህዳር 17 2018 ከወርቅ ሜዳ ወደ ፓዊ ከተማ በባጃጅ ሲንቀሳቀሱ የነበሩ ሶስት የአርማብተን አባላት በቁጥጥር ስር ውለዋል። እነሱም ገኔ ሽታውን፣ ተሻለ አረጋ፣ ደርበው አስማረ ሲባሉ፣ በሌላ ዜና ቴዎድሮስ 105ኛ ኮር የ66 ክፍለ ጦር አምስተኛ ሻለቃ አባል የሆነ ጀግና ፋኖ መተከል ክፍለ ሀገር ዳንጉር ወረዳ ማንቡክ ከተማ ሰርጎ በመግባት የማንቡክ ከተማ ሚልሻ ጽሕፈት ቤት ኃላፊ ደረጀ ለሚሳን ጨምሮ ሁለት የአርማብተን አባላትን መግደል ሲቻል ሁለት የአርማብተን አባላት ደግሞ በክፉ ቆስለዋል። በተመሳሳይ ዜና የሚሊሻ ተቋሙን የማፍረስ ስራ ተጠናክሮ የቀጠለ ሲሆን ሰፊ የሆነ የውስጥ ለውስጥ ስራ በመስራት ወንድሞቻችን የመሰብሰብ ስራ ተጠናክሮ ቀጥሏል። 21ኛ ኮር 4ተኛ ክፍለ ጦርና 4ተኛ ክፍለ ጦርንም ተቀላቅለዋል። እሱ ባለው ደረጃው ዘሩ ባዬ ሚሊሻ ከቢቼና የእድዋ ከተማ አሌክስ ሲሆን 34ኛ ዙር የመልመል ፖሊስ ከሰድ ወረዳና መለይ ባሰ ሚሊሻ ከጎንቻ ሲሶነሴ። አሁንም አልመሽም። ወደ ቀድሞ ማንነታችሁ ተመለሱ። ትጥቃችሁን በመያዝ መታገል ትችላላችሁ። መታገል ለማይፈልግ ደግሞ መብታቸው የተከበረ መሆኑን ተቋሙ ኃላፊነት ይወስድላችኋል ብሏል። ከርተው የመጡ የሚልሽ አባላትን ከተቀበለ በኋላ ለሌሎች ደግሞ ጥብቅ መመሪያን ባስተላለፈበት መልእክቱ የአፋባሃ ቴዎድሮስ ህዝብ ግንኙነት መምሪያ ባደረሰን መረጃ መሰረት ውዳርማሽ ተመልካቾች ወደ መጨረሻው የችሎት መረጃችን ነው የምንሸጋገረው በፌዴራሉ ከፍተኛ ፍርድ ቤት ዳር 16 የቀረቡ የፖለቲካና የህሊና እስረኞች የችሎት ውሎ መረጃ ደርሶናል አማራነትን እንደ ወንጀል በፈረጀው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር ወንጀል የተከሰሱ የፖለቲካና ህሊና እስረኞች ፍርድ ቤት ቀርበዋል አማራነትን እንደ ወንጀል በፈረጀው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር የተከሰሱ የፖለቲካና ህሊና እስረኞቹ ትላንት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን የተለያዩ ውሳኔዎችም ተላልፏል በእነ ዮሐንስ ቧያሌው መዝገብ በምን ምክንያት በተደጋጋሚ ችሎት እየተገኘ ካልሆነው አማረ መለሰ በስተቀር የተከበሩ ዮሐንስ ቧያለው የተከበሩ ክርስቲያን ታደል እና የተከበሩ ዶክተር ካሳ ተሻገርን ጨምሮ 15 በቂሊንጦ ማረሚያ ቤት በግፍ እስር ላይ የሚገኙ የፖለቲካና ህሊና እስረኞች ተገኝተዋል። መዝገቡ የተቀጠረው አቃቤ ህግ ከመጋረጃ በስተጀርባም አስመሰክረዋል ያለውን አንድ ምስክር አቅርቦ እንዲያስመሰክር በሚል ነበር። ይሁን እንጂ የፌዴራል ፖሊስ ለቤተሰብ ጥየቃ ወደ አማራ ክልል ሂደዋል የተባለውን ምስክር በኔትወርክ እና በክልሉ ባለው ጸጥታ ችግር ምክንያት ለማቅረብ አለመቻሉን በደብዳቤ መግለጹን አሳውቋል። በመሆኑም አለ የተባለው የኔትወርክና የክልሎች ጸጥታ ችግር በቂ ምክንያት በመሆኑ ምስክሩን ለማቅረብ ተጨማሪ ጊዜ ሲሰጠኝ ሲል ጠይቋል። የአቃቢ ህግ መከራከሪያ በተከሳሾች ጠበቆች በኩል ጠንከር ያለ ተቃውሞ የገጠመው ሲሆን በግራ ቀኙ መካከል አጭር ክርክር ተደርጓል። በጠበቆች በኩል የወንጀለኛ መቅጫ ስነስርዓት ህግ ቁጥር 94 እና 124ን በመጥቀስ አቃቢ ህግ ስነስርዓታዊ ባልሆነ መልኩ ተጨማሪ ጊዜ እየጠየቀ ነው። የኔትወርክ እና የጸጥታ ችግር የሚለው ቀጠሮ ለማስቀጠር በቂ ምክንያት አይደለም። ልዩ ጥበቃ የተደረገለት ያለ ምስክር መሆኑ ተገልጾ ነበር። በቂ ትጋት አላሳየም። ተከሳሾች ከታሰሩ ሁለት ዓመት ከአምስት ወር ሆኗቸዋል። በመሆኑም የተሰጠው ጊዜ በቂ ስለነበር አቃቢ ህግ ምስክሩን የማሰማት መብቱ ይታለፍልን በሚል ጠይቋል። የተከበረ አቶ ክርስቲያን ታደለ በበኩላቸው የመንግስት ከፍተኛ ባለስልጣናት ወደ አማራ ክልል እየተንቀሳቀሱ ሰላም ነው እያሉን ባለበት ሁኔታ አንድ ምስክር ለማምጣት የጸጥታ ችግር አለ የሚለው ተቀባይነት የለውም ሲሉ ተከራክረዋል። የእግራ የቀኙን ክርክር አዳመጠው ችሎቱም የአቃቢ ህግን መከራከሪያ በመቀበል ተለዋጭ ቀጠሮ ለታህሳስ 8 2018 ሰጥቷል። በተከሳሾች በኩል በቂልንጦ ማረሚያ ቤት ከፍርድ ቤት ትእዛዝ በኋላ መሻሻል ሊያሳይ ሲገባው ችግሮቹ ከዱጦ ደማጡ እየሆኑ እየባሰባቸው መሆኑን ገልጸው በራሳቸውና በቤተሰቦቻቸው ላይ እየተፈጸመ ያለው ማንነት ተኮር ስድብ ዛቻና ማስፈራሪያ አብሶበታል። የፍርድ ቤት ትእዛዝ እየተከበረ አይደለም። ክልከላው፣ ጭቆናው፣ ወከባው በስተዋል። የፌዴራል ፖሊስ እስካሁን እያጣራው ነገር የለም፣ ደህንነታችን አደጋ ላይ ነው የሚሉና ሌሎች ችግሮችን በመዘርዘር ያሉበት ያያያዙ ሁኔታ አሳሳቢ መሆኑን በመጥቀስ ፍትህ እንዲሰጣቸው ጠይቀዋል። በዚሁ የችሎት መረጃ በሌላኛው በነሰለሞን ፈቃድ ጣሴ ቅዳሴ መዝገብ ተከሳሾች በችሎት የተገኙ ሲሆን መዝገቡ የተቀጠረው አቃቢ ህግ አለኝ ያለውን የተስተካከለ የሲዲ ማስረጃ ይዞ እንዲቀርብ በሚል ነበር። በእለቱ አቃቢ ህግ የተስተካከለ ያለውን የሲዲ መረጃ ይዞ መምጣቱን ቢገልጽም በጠበቆች በኩል ሲሞከር ግን የማይነበብ የማይደመጥና የማይሰራ በመሆኑ አቃቢ ህግን በባለሙያ አስተካክለ መስጠት ያንት ኃላፊነት ነው በማለት በድጋሚ የተስተካከለውን ሲዲ ይዞ እንዲቀርብ በማለት ፍርድ ቤቱ ለታህሳስ አንድ ተለዋጭ ቀጥሮ ሰጥቷል። በእነሱ ባለ አስማማው መዝገብ ደግሞ እሱ ባሉ አስማማው እና ከበደ ንጉሴ የተባሉ አዲስ የሽብር ተከሳሾች በችሎት የተገኙ ሲሆን የክስ መቃወሚያቸውን ይዘው እንዲቀርቡ ለህዳር ሰላሳ ተቀጥረዋል። ተስፋዬ ከበደ የተባለ ተከሳሹ አሉኛላቸውን 11 የመከላከያ ምስክሮች እንዲያሰማ በተሰጠው ቀጥሮ መሰረት በችሎት የተገኘ ሲሆን፣ ይሁን እንጂ በዳኛ ትዕዛዝ አሰጣጥ ላይ የነበረ በተባለው ክፍተት ተከሳሽ ተስፋዬ ከበደ ከሙያ ምስክሮች ጋር ሆኖ የአቃቢ ሕግን የሰነድ ማስረጃ ባለማዳመጡና ከዘ ያሉ ምስክሮች አለመምጣታቸውን በመጥቀስ ረዘም ያለ ቀጥሮ እንዲሰጠው ጠይቋል። ፍርድ ቤቱም ዳግም የተስተካከለ ትዕዛዝ እንደሚሰጥ በመግለጽ ለመጋቢት 17ና 18 ቀጥሮ ይዞለታል። ተስፋዬ ማረሚያ ቤቱ ኃይሉን ጉልበቱን እያሳየን ነው በማመልከቻ ላይ እንኳን ማህተም ማለትም አልመታም በማለት ነው። ያለ ማህተም በደብዳቤ ይዞ የቀረበው በተመሳሳይ ኤግዚቢት ሳይደረግ የፌዴራል ፖሊስ እጅ የሚገኙ መጽሐፍትና የተለያዩ ዶክመንቶች እንዲመለሱለት የጠየቀ ሲሆን ፍርድ ቤቱም ፌዴራል ፖሊስ የተከሳሽ ንብረትን ማረሚያ ቤት ድረስ ወስዶ እንዲሰጠው ትዕዛዝ ሰጥቷል። አበባው ነገሰኝ አለኝ የተባለ ተከሳሽ ደግሞ ጥቅምት 28 በነበረው ችሎት ቀደም ሲል በምርመራ ቦታ እየተገኙ ሲደበድቡት የነበሩ ሁለት የፖሊስ አባላት እንዲመሰክሩበት ተደርጓል። ይህን ተከትሎ የተከሳሽ ጠበቆች የሰነድ አስተያየት ይዘው እንዲቀርቡ የሚል ነበር ለህዳር 16 ቀጥሮ የተያዘው። ነገር ግን በጠበቆች በኩል አጭር ተለዋጭ ቀጥሮ እንዲሰጣቸው በመጠየቁ ሀሳባቸው በችሎት ተቀባይነት በማግኘቱ ለህዳር 25 ተቀጥሯል። ንብረት ህብስት የተባለ ደግሞ በዕለቱ ተከሳሽ በጠበቃው በኩል የክስ መቃወሚያውን ይዞ ቀርቧል። የክርክር ሂደቱን ለማስቀጠል ለታህሳስ 1 2018 ቀጠሮ ተይዟል ተብሏል። ውድ አድማጮች ተመልካቾቻችን፣ ከዓለም አቀፍ ፋኖ ሜዲያ ለዛሬ እኩለ ቀን የያዝናቸው መረጃዎች በዚህ ተጠናቀዋል። እንዳለ ቢክስ ነበርኩ። ስላደመጣችሁን አብራችሁ ስለቆያችሁ እጅ ጋር ግን እናመሰግናለን። በያላችሁበት መልካም ጊዜ እንዲገጥማችሁ ተመኘን።